እነ ርብቃ ለመዝናናት ወደ ውጭ ወጥተው ስለነበረ ሪች ደግሞ ራሷን እንደ ሳተችና ትወድቃለች፣ ግን ደግሞ ሁለቱ የሰሩት ሴራ ነበረ። እናም ርብቃና አቤል ደግሞ ደንግጠዋል፣ በጣሙን ተረብሸዋል። ካልነቃች ካልተነሳች፣ ወደ ሆስፒታል እንውሰዳት እባክህን፣ አቤል እባክህ እያለች እየለመነችው እያለ በቃሽ፣ እንወሰዳቸው እንወሰዳት ብሎ ብድግ ሲል ትስቃለች ስስቅ፣ በጣም ትናደድ ና፣ ርብቃ እንዴት እንደዚህ አይነት ነገር ታደርጊያለሽ? እንዴት እንደዚህ ትሰሪያለሽ? ስትላት ሰራውልሽ፣ እናንተ ብቻ ናችሁ እንዴ? ይኸው እኛም ሰራንላችሁ። ቆይ እናንተ እንዴት እንደዚህ አይነት የጅል ስራ ትሰራላችሁ? ሲል አቤልም ይናገራቸዋል። እና እናንተ ብቻ ናችሁ እንዴ እንደዚህ የምታደርጉት? ስትል በቃ፣ ና እንሄድ አቤል፣ እንሄድ። በቃ ተዋቸው እነሱን ትልን፣ አሁን እንሄድኛ ብለው አቤል እና ርብቃ ተነስተው ይሄዳሉ። እነሬችም እንዲ ቆዩ ጠብቁኝ፣ በቃ ይቅርታ ሬች፣ እንዴ ምናምን ስትል እነሱም ተነስተው ይከተሏቸዋል። እነ ርብቃ ወደ ቤት ነበር የመጡት። ቀጥታ ቤት እንደመጡ ወደ መኝታ ቤታቸው ነበር የገቡትና ተኝተዋል። እናም ደግሞ ጧት ላይ ሲነሱ እነሪች ቁጭ ብለዋል ሳሎን። ቆይ እነ ርብቃ አልተነሱም እንዴ አልተነሱም? አይገርምም እንዲጅን አልቀስቀሳቸው እንዴ ስትል ሪች። አረ አሁን ነውር ነው መኝታ ቤት በዚህን ሰዓት ተሄዱ አይቀሰቀስም፣ ታያቸው ራሳቸው ተነስተው ይመጣሉ ሲል አቤል። ከደቂቃዎቹ በኋላ ይመጣል ወደ ሳሎን እንዴ ሪችስ፣ ማን ነው ርብቃስ፣ አልተነሳችም እንዴ? ሲል አይ፣ አልተነሳችም፣ ቆይ ትንሽ ትቆያለች ይለዋል። እና በቃ እኛ ልንሄድ እኮ ነው፣ እኔ ልሄድ እኮ ስለሆነ ልሰናበታት ነበር ስትለው ሪች እኮ በቃ ትንሽ ጠብቂያት፣ ና ትሰናበቻታለች፣ ትመጣለች፣ አሁን ትነሳለች ይላታል። በዛን መሀል እየተጫወቱ ያለ ያቤልና ትመጣለች ስትመጣ እናቱ ድሮ እንደሚያውቃት አይደለችም። አሁን ላይ ሁለ ነገሯ ተቀይሯል። አለባበሷ ከጸጉሯ ስታይል በቃ አነጋገሯ ሁሉ ተቀይሮበታል። እናም እንደገባች እሺ፣ እንዴት ናችሁ? በቃ እናንተ እዚህ ተሰብስባችሁ ቁጭ ብላችኋል አይደለ ስትል፣ ትለቅፋችኋል እንዲህ። ማዘሯ ግን እንዴት ነው እንደዚህ ያማረብሽ? ይላታል አንደኛው ልጇ ማለት፣ ቆይ እኔ ነግሬያለሁ፣ እንደዚህ አይነት ንግግር ሁለተኛ እንዳትናገረኝ ስትል እሪችም፣ ማምዬ ግን የጸጉርሽ ስታይል ምናምን በጣም ነው የሚያምረው እኮ ስል አንቺ፣ እንደዚህ አይነት ነገር እንዳትናገሪ፣ ምንድን ነው የስታይል ምናምን። ቆይ ግን እች ሴትዮ ግን ማማ ግን ኬት ነው የመጣችሁ? ማም ወላማም ምንድን ነው ብለን የምንጠራትስ ሲሉ ሁሉም ይተዛዘቡባታል። እናም አቤል ደግሞ ቆይ፣ ምን ሆነሽ ነው ግን እንደዚህ አይነት ነገር እያደረግሻለች እኔ እኮ የማላቅሽ እማ ይሁን ሽብኝ አልገባኝም? ሲል ዝም በል አንተ። ያቺ ሚስት ጌታለች ስትለው፣ ማናት ማን ልበል? ርብቃ ከርብቃነቻ መኝታ ቤት ነች አልተነሳችም ይላታል። ከዛም መጣው ሺ ለማንኛውም ተልና ወደ መኝታ ቤት ትሄድና ስትሄድ፣ ርብቃ አልተነሳችም ነበረ። አንቺ ተነሺ ብላ ትቀሰቀታታች ከንቅልፋ። ርብቃም ትነሳና ቤት ማምዬ ዊ ነግቷል እንዴ ስትል ተኝተች ልትዊ ነው እያለች በቁጣ ትጮህ ባታለች። እንዴ! ማምዬ ምን ሆነሽ ነው ግን እየተቆጣሽኝ እኮ ነው። ምንድን ነው ችግር አለ እንዴ? ስትል ህጀረ ዘባክሽ ይቸግርሽና ተነሺ ስትላት፣ ርብቃም እሽትልና ትነሳለች። ከተነሳች በኋላ ቆይ ማምዬ ምን ሆነሽ ነው እኔም ምልሽ ወረቀቱ የት አለ ስትላት፣ ወረቀቱ የለም ትላታለች። እንዴት የለም ስትል ትጮህባታለች። ማምዬ እየተቆጣሽኝ እኮ ነው ግን ታውቆሻል። አይ እየሳኩልሽ ነው ምን እንድልሽ ፈለግሽ ስትል በቁጣ ትናገራታለች እና

እሻውን፣ ወረቀቱ የታለ? ወረቀቱ ስጭኝ ብዬሽ አለው ብላ ስጮባት እንዳልተፈረመበትና አቤል መፈረም እንደማይፈልግ እንደቀደደው ስትነግራት በጣም ትናደድባትና በጥፊት መታታለች። በዛን ሳት ርብቃም እያለቀሰች ቆይኔ፣ ምን እንዳደርግ ነው የፈለግ ሹማሜ? እኔ እኮ አደለውም የቀደድኩት፣ ልጅሽ ነው አልፈልግም አልፈርምም ብሎ የቀደደው፣ እኔ ምን ላደርግ ስትላት ይህንን ወረቀት እንዴት ብዬት አዘጋጅቼ እንዳመጣት ብታቂ ኑሮ እንደዚህ ባላሽ ነበረ። ከዚህ በኋላ ቆይ ታይኛለሽ፣ ህይወትሽን ሲሆል ነው ማደርግብሽ ስትል ተጫውባታለች በዛን መሀል እየጮህ እየተጫጫሁ ስለነበር አቤል ሰማና፣ ወደ መኝታ ቤት ሲመጣ እናቱ እየጮህችባት ነበር። እባክሽ እናውና ትጩሂባት መኝታ ቤት ገብተሽ ጭራሽ ትጮሂባታል። ለመጀመሪያ ማን እንደሆንሽ እንደዚህ ይሆንሽ ለምን እንደሆነ እውነታውን ንገሪኝ። ከዛውን መኝታ ቤታችን ለቀሽ ውጪ ሲል ልጇ ይናገራታል። ምን ጭራሽ መኝታ ቤት ለቀሽ ውጪ ነው ያልከኝ የእኔ ልጅ? ብላ እያጨበጨበሽ ስቃ ጥላው ተውጣለች። ታኛለክ ደግሞ ይችን ህይወትህን ሲውል ነው ማደርጋት፣ እችን መኝታ ቤት ውጭ ያልከኝን እኔ ካላስወጣሁ እኔ ሰው አይደለሁም ትልና እናትም ዝታ አባት ትወጣለች። በዛን መሃል ይቀመጥና አቤልም ርብቃን አቅፎ አይዞሽ፣ እሺ፣ ምንም እንዳይሰማሽ በቃ፣ አይዞሽ። እኔ ምን እንደሆነች አላቅም፣ አሁን ላይ ማዘሯ ተቀይራለች። ምን እንደሆነች አላቅም፣ ምን እየተካሄድ እንደሆነ ሊገባኝ አልቻለም። ሲል ያጽናናታል። ለማንኛውም ተነሽና ልብስሽን አዘጋጅ፣ አንቺ ሻንጣሽን አዘጋጅ ሲል ቆይ ወዴት ነው አቤል የምንሄደው? እናንተ ህኩ የመታችኛውን ያንን ወረቀት ለምን ተቀደደ ብላ ነው ስትለው፣ በፍጹም ታያት ዝም ብያት አሁን ለማንኛውም ተነሽና ልብስሽን አዘጋጅ ይላታል። ቆይ ወዴት ነው የምሄደው አልገባኝም? ስትለው ዝም ብለሽ ልብስሽን አዘጋጅ ተነሽ ይላትና እሱ ጥሏት ወደ ውጭ ይወጣና ከወጣ በኋላ ሬችን ነይ እንጂ የሆነ ቦታ እፈልግሻለሁ ይላትና ወደ ውጭ ይወጣል። ውጭ ወጥተው ቡና እየጠጡ እያለ እኔና ርብቃ ከቤት መውጣት አለብን፣ ለተወሰነ ጊዜ ከከተማ መውጣት አለብን ይላታል። ማለት አልገባኝም። ምክንያቱም ማዝር በጣም ተቀይራለች። እኔም ማቃትናት እየሆነች አይደለም ምን እንደሆነ አላቅም። ርብቃን በጣም አስቀይማታለች። ስለዚህ ርብቃ ጭንቀት ላይ ነው ያለችው። እሷን ደግሞ ይዤ ከአዲስ አበባ መውጣት አለብኝ ስለዚህ ለተወሰነ ቀን መውጣት አለብን፣ እረፍት ማድረግ አለባት፣ ራሷን ዘና ማድረግ አለባት፣ በጣም ተጨንቃለች ሲላት እሺ ቢሆን ጥሩ ነው፣ ደስ ይላል፣ ግን እኔ ምን እንዳግዝ ነው የፈለግከው አቤል ስትለው እኔ የምፈልገው እንድታግዥኝ አንቺ ማብረሽን እንድትሄጅ ነው ይላታል። በፍጹም እኔ ማ መሄድ የለብኝም ስትለው፣ አይ መሄድ አለብን፣ አንቺ አብረሻ አካሄድች ታዲያ አትለኝም፣ ስለዚህ አብረሻት ትሄጃለሽ ይላታል። እሺ ካልክ በቃ እስማማለው ትሏለች። እሺን እና እሱ ወደ ቤት ሲመጣ ታናሽ ወንድሙ ቤት ነበርና እሷም ቁጭ ብለው እያለ ሰራተኛዋም ቁጭ ብላለች። እናም እና እስኪ አንቺ ምን እያደረግሽ ነው? እንዴት ነው መላ ምናምን ነገር የለም እንዴ? ሲላት የምን መላ ነው ባክህን አንተ ምንድን ነው የምታወራው ስትለው አይ እንደዛ ማለት ሳይሆን በቃ እሺ ይላትና ይወጣል። እናም ሪች ቁጭ ብላ እያለ ሪችና ታናሽ ወንድሙ ያ ቤት ቁጭ ብለው እየተጫወቱ እያለ እኔ ምልሽ፣ ቆይ፣ አልገባኝም። ግን ማዘሯ ምን እንደሆነች አልገባኝም፣ ምን እየተካሄደ እንደሆነ እዚህ ቤት እና ቤት የት ሄዶ ነው እነ ርብቃ ሲላት፣ አይ እነሱ ከከተማ ወጥተዋል። ይደሩ አይደሩ ግን እማቀው ነገር የለም፣ ብቻ ግን ከከተማ ወጥተዋል። ትንሽ ጨንቋታል መሰለኝ፣ ርብቃ ትለዋለች። አሃ ነው እንዴ? እንደዛ ነው። አይ ጥሩ ነው አሪፍ ነው። እና ይቆያሉ ይሰነብታሉ ሲላት፣ አይ እኔ አላቅም መሰንበትና ለመሰንበታቸውን ምናልባት ሊመጡ ይችላሉ ይላታል። በዛም መሀል የአቤል አቤል ፍቅረኛ የነበረችው ሌላኛዋ በርታ እንኳኳና ትመጣለች። በዛም መሀል ሪች ደግሞ ወይኔ አይኔን የሆነ ነገር ገባ ቢመሰለኝ ትንኝ ገባችሁ ቢመሰለኝ ትለውና አራይኔን ይልኝ ስትለው፣ ትጠገዋለች እሱ ይጠጋና አይኗን ለማየት ሲል በአጋጣሚ የአቤል ድሮ ፍቅረኛ የነበረችው ትመጣለች በር ከፍታ። እናም በጣም ይደነግጥና የሚያወራውና የሚይዘው ግራ ሲገባው እንዲ ምንነ ነው ስትል ዞር ስትል አጠገባቸው በር ላይ የሆነች ሴት ቆማለች። ምንነች ነው ግቢ ወይም ውጭ ሲል በተቆራረጠ ድምጽ ሲያወራት፣ ልጅቷም ደንግጣ ስለነበር በመገረም ታያቸዋለች። እሷም ቁጭ ብላለች እና ምን ግቢ ና ቁጭ በይ እንጂ ስት